ሰላም ጤና ስጥልን። ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሊንሽ መልስ ነኝ። በቅድሚያም ክልላዊ ዜናዎች። ባለፉት ዘጠኝ ወራት በክልሉ የተከናወኑ የካፒታል ፕሮጀክቶች አበረታች ሁኔታ ላይ እንደሚገኙ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል መስተዳደር ምክር ቤት የ2017 በጀት ዓመት የዘጠኝ ወር የካፒታል ፕሮጀክቶችና መደበኛ ስራዎች እቅድ አፈጻጸም ግምገማ እያካሄደ ይገኛል። ገዛኛ አራጌ ተጨማሪ አለው። የ2017 በጀት ዓመት የዘጠኝ ወር የስራ አፈጻጸም ግምገማ እየተከናወነ ይገኛል። የክልሉ እርሰ መስተዳደር አቶ ወርዲን በድሪ በግምገማ ውሎ አበይት አቅጣጫዎችን አስቀምጠዋል። በዚህም በክልሉ ታይቶ በማይታወቅ ደረጃ ከፍተኛ የከተማ ልማት የጽዳትና ውበት ስራዎች መከናወናቸውን ገልጸዋል። በተለይም በኮሪደር ልማት ስራ 24 ኪሎ ሜትር የሚሸፍን የእግረኛ መንገድ፣ የመኪና መንገድ፣ የአረንጓዴ ልማትና አካባቢን የማስዋብ የማስጌጥ ስራ መከናወኑን አብራርተዋል። በተመሳሳይ ሁለት ሄክታር የህዝብ መገልገያ መዝናኛ ስፍራ መሰራቱን ገልጸው በተለይም ለነዋሪ፣ ለጎብኚ፣ ለስራ ምቹ ያልነበሩ ስፍራዎችን ታሪክ የቀየረ ስራ ተሰርቶባቸዋል ብለዋል። በተጨማሪ የኮሪደር ልማት ስራው የከተማ ገጽታ ከመቀየር ባሻገር ከክልል አልፎ ለተለያዩ የአገሪቷ ክፍል ዜጎች የስራ እድል እየፈጠረ መሆኑን አንስተዋል። በዘርፉ የተከናወኑ ስራዎች አበረታች ቢሆኑም ረክቶ መቀመጥ ሳይሆን ለበለጠ ስራ መነሳሳት እንደሚገባ አስገንዝበዋል። ይህ ሁሉ የልማት ስራ ለመሳካት ቤተሰቡ ሰላም ወዳድ መሆንና የልማት ደጋፊ በመሆኑ ነው ያሉት ርዕሰ መስተዳድሩ ይህንን ልማት ለማደናቀፍ የሚጥሩ አካላትን አመራሩ ከህዝብ ጋር አንድ በመሆን መታገል እንደሚገባ አሳስበዋል። በሐረሪ ክልል ምርትና ምርታማነትን በማሳደግ የኑሮ ውድነትን ለማረጋጋት በተሰራው ስራ ስኬታማ ተግባራት መከናወናቸውን የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። የሐረሪ ክልል መስተዳድር ምክር ቤት የ2017 በጀት ዓመት የ9 ወራት የካፒታል ፕሮጀክቶችና መደበኛ ስራዎች እቅድ አፈጻጸም ግምገማ እያካሄደ ይገኛል። የገዛኛ አድራጌና ፈቃዱ በላይ ዘገባ እንደሚከተል ይቀርባል። የሐረሪ ክልል መስተዳደር ምክር ቤት የ2017 በጀት ዓመት የ9 ወር የካፒታል ፕሮጀክት ና መደበኛ ስራዎች እቅድ አፈጻጸም ግምገማ እያካሄደ ይገኛል በግምገማው ውሎ የክልሉ ከተማ ልማትና ኮንስትራክሽን ቢሮ የሐረር ከተማ ማዘጋጃ ቤትና የክልሉ መንገድ ልማትና ትራንስፖርት ቢሮ ሪፖርት አቅርበዋል የክልሉን ከተማ ልማትና ኮንስትራክሽን ቢሮ ሪፖርት የቢሮ ኃላፊ ሙክታር ሳሌህ አቅርበዋል የአገልግሎት አሰጣጠን ዲጂታል በማድረግ በተለይም የፋይል የማደራጀት ስራዎችን በማከናወን የህብረተሰብ እንግልትን የመቀነስ ስራ መሰራቱን ገልጸዋል። በመልሶ ማልማትና የልማት ተነሾችን ጥንቃቄ በተሞላ መልኩ በማጥራትና ፋይሎችን በማደራጀት ህዝብና መንግስት ላይ ይደርስ የነበረውን ጉዳት መታደግ መቻሉን ጠቁመዋል። በተለይም ተወረው የነበሩ የመንግስት ይዞታዎችን የማስመለስ ስራዎች መከናወናቸውን አክለዋል። የክልሉ ገጠር ወረዳዎችን ወደ ከተማ ለመቀላቀል በእቅድና ፕላን ሰፊ ስራዎች እየተከናወኑ መሆኑን ገልጸዋል። ኃላፊው በሪፖርታቸው 3900 ዜጎች የይዞታ ማረጋገጫ 2500 ሰነድ አልባዎች ህጋዊ ማድረግ መቻሉንም ጠቁመዋል። ከመሬት ነክና ተያያዥ ጉዳዮች 217 ሚሊዮን ገቢ መሰብሰብ መቻሉን አብራርተዋል። በተመሳሳይ የሀረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ኤልያስ ዩኒስ ሪፖርቱን ባቀረቡበት ወቅት እንደገለጹት ባለፉት ዘጠኝ ወራት ሀረር ከተማን ለነዋሪዎቿ፣ ለጎብኚዎቹ ምቹ በማድረግ አበረታች ውጤት መመዝገቡን ገልጸዋል። ከተማዋን አረንጓዴ ውብና ጽዱ ማራኪ ከማድረግ አንጻር ሰፊ የልማት ስራዎች ሰዎች ሲከናወኑ መቆየታቸውን ጠቁመው የደረቅ ቆሻሻ አወጋገድን በማሳለጥና አረንጓዴና መናፈሻ ስፍራዎችን በማስፋት ከተማዋን ለነዋሪዎቿ ምቹ የማድረግ ስራ ተከናውኗል ብለዋል። ከተማዋን ውብ ከማድረግ አኳያ ቀድሞ አገልግሎት አቋርጠው የነበሩ ሁለት ኪሎ ሜትር የመንገድ መብራት ተጠግነው ወደ ስራ እንዲገቡ መደረጉን ጠቁመዋል። በከተማዋ የሚታየውን ህገወጥን ከመከላከል አኳያ በጎዳናና መንገድ ዳር ግብይት የሚፈጽሙ ከሶስት ሺህ በላይ ህገወጥ ነጋዴዎች ላይ እርምጃ መወሰዱን ማለትን ተናግረዋል። የክልሉ መንገድ ልማትና ትራንስፖርት ቢሮ ኃላፊ አቶ ይብሳ መሐመድ በመንገድና ትራንስፖርት በመንገድ ልማትና ትራንስፖርት ዙሪያ ባቀረቡት ሪፖርት ደግሞ ባለፉት ዘጠኝ ወራት ከመንገድ ልማት ጋር በተያያዘ ውጤታማ ተግባር መከናወኑን ገልጸዋል። በክልሉ የመንገድ መሰረተ ልማት በጀት በመመደብ በተለያዩ አካባቢዎች የመንገድ ግንባታ እየተከናወነ እንደሚገኝ ተናግረዋል። የሀረር ከተማ መንገድ ፕሮጀክቶችም ከአጅብ ደከር፣ ከኤነርጂ ሴንተር ኢኮፓርክ፣ ከእንደራሴ ቢራና ከጁኒየር ትምህርት ቤት እንደራሴ የስፓልት መንገድ መንገድ ግንባታ እንደሆኑም ገልጸዋል። በክልሉ መንግስትና በወረዳዎች በጀት በከተማና በገጠር ወረዳዎች የተለያዩ የኮሪደር ልማት ስራዎች እየተከናወኑ እንደሚገኙም ጠቁመው በሶስቱ ወረዳዎች ከመቶ ኪሎሜትር በላይ የመንገድ ጥገና መካሄዱንም አክለዋል። በተለይም በወረዳዎች የመንገድ የፍሳሽ ማስወገጃና የእግረኛ መንገድ ስራዎችም በተያዘላቸው ጊዜ ገደብ ለማጠናቀቅ በትኩረት እየተሰራ እንደሚገኝ ገልጸዋል። በቀጣይም የመንገድ መሰረተ ልማት ስራዎችም በጥራትና በፍጥነት ተደራሽ የማድረግ ስራም ተጠናክሮ ይቀጥላል ብለዋል። በክልሉ በበጀት ዓመቱ ቀሪ 3 ወራት በየዘርፉ የታዩ ክፍተቶችን በማረም የተሻለ አፋፀም ለማስመዝገብ ርብርብ መደረግ አለበት ሲሉ የሐረሪ ክልል መስተዳድር ምክር ቤት አባላት ገለጹ። የሐረሪ ክልል የሴክተር መስሪያ ቤቶች የዘጠኝ ወራት እቅድ አፋፀም ሪፖርት ግምገማዊ መድረክ የክልሉ ርዕሰ መስተዳድር አቶ ኦርዲን በሪ በተገኙበት ተካሂዷል። በቴሌቪዥን ዝርዝሩን ታቀርባለች። የሐረሪ ክልል የሴክተር መስሪያ ቤቶች የዘጠኝ ወራት እቅድ አፈጻጸም ሪፖርት ግምገማዊ መድረክ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ በተገኙበት ተካሄደ። በዛሬ ሁለትም በማህበራዊ ዘርፍ በትምህርት፣ በጤና፣ በቱሪዝምና በሴቶችና ህጻናት ወጣቶች ጉዳይ ዘርፍ ባለፉት ዘጠኝ ወራት የተከናወኑ አበይት ተግባራት አፈጻጸም ሪፖርት ቀርቦ ግምገማ ተካሂዷል። በዚሁም በትምህርት ልማት ዘርፍ ባለፉት ዘጠኝ ወራት ስኬታማ ተግባራት መከናወናቸውን የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገወ ባቀረቡት ያፈጻጸም ሪፖርት ገልጸዋል። በበጀት ዓመቱ ሶስተኛው ሩብ ዓመት በክልሉ በገጠርና ከተማ የትምህርት ዘርፍ ተደራሽነት ጥራትና ፍትሐዊነቱን ለማሻሻል ያስቻሉ አበረታች ስራዎች መከናወናቸው ተገልጿል። በዘርፉ የቴክኖሎጂ አጠቃቀም ስርዓትን በማሻሻል የትምህርት መሰረተ ልማቶች ተደራሽነትን በማስፋት መጠነ ማቋረጥን በማሻሻልና የተማሪዎች ውጤት በማሻሻል ረገድ የተቀናጀና ውጤታማ ስራዎች መካሄዳቸው በሪፖርቱ ተመላክቷል። በተመሳሳይም በጤናው ዘርፍ በሽታን አስቀድሞ በመከላከል እና አክቦ በማዳን ረገድ ባለፉት ዘጠኝ ወራት አበረታች ስራዎች መከናወናቸውን የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን ገልጸዋል። በተለይም እንደ ወባ ቲቪና ኤች አይቪ የመሳሰሉ ተላላፊ የሆኑ በሽታዎችን የተቀናጀ አስቀድሞ የመከላከል ውጤታማ ስራዎች መካሄዳቸውንም ባቀረቡት ሪፖርት አመላክተዋል። በተጨማሪም እንደ ስኳርና ደምግፊት ለመሳሰሉ ተላላፊ ላልሆኑ በሽታዎች ተገቢውን የሕክምና አገልግሎት በመስጠት በዘጠኝ ወሩ የተሻለ ስራ መሰራቱን ዶክተር አሚን ገልጸዋል። በክልሉ የእናቶች እና ህጻናት ሞት በመቀነስና በማህበረሰብ አቀፍ ጤና ምድን አገልግሎት ረገድም ውጤታማ ተግባራት መከናወኑንም አብራርተዋል። የቱሪዝም ዘርፍን በተመለከተ ባለፉት ዘጠኝ ወራት ከ30 ሺህ በላይ የአገር ውስጥና የውጭ ቱሪስቶች ክልሉን እንደጎበኙ የክልሉ ባህል ቅርስና ቱሪዝም ቢሮ ኃላፊ አቶ ተወለዳ አብዶሽ ባቀረቡት ሪፖርት ገልጸዋል። በዚህም ባለፉት ዘጠኝ ወራት ከ123 ሺህ በላይ የአገር ውስጥ ቱሪስቶች ክልሉን እንደጎበኙ ገልጸው ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 9.4 በመቶ እድገት ማሳየቱ ተናግረዋል። ባለፉት ዘጠኝ ወራት ክልሉን ከጎበኙ የሀገር ውስጥ ቱሪስቶችም ከ122 ሚሊዮን ብር በላይ ገቢ የተገኘ ሲሆን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ7 ነጥብ 4 በመቶ ጭማሪ ማሳየቱንም ኃላፊው አብራርተዋል። በተጨማሪም ባለፉት ዘጠኝ ወራት ክልሉን ከጎበኙ ከ7 ሺ በላይ የውጭ ሀገር ቱሪስቶች ከ14 ሚሊዮን ብር በላይ መገኘቱን ገልጸው ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 31 ነጥብ 6 በመቶ እድገት ማሳየቱንም ጨምረው ገልጸዋል። በክልሉ በቱሪዝም ዘርፉ ለተመዘገ የተመገበው ውጤት ክልሉን ለነዋሪዎች ምቹ ለቱሪስቶችም ሳቢና ማራኪ ለማድረግ የተከናወነ የኮሪደር ልማት ስራዎች ከፍተኛ አስተዋጽኦ ማበርከታቸውንም ገልጸዋል። በሌላ በኩል የክልሉን ሴቶች ሕጻናትና ወጣቶች ሁለንተናዊ ተሳትፎና ተጠቃሚነትን በማጎልበት ረገድ ባለፉት ዘጠኝ ወራት ውጤታማ ስራዎች መካሄዳቸው ተመላክቷል። የቢሮው ኃላፊ ወይዘሮ ረምዚያ አብዱልሀብ ባቀረቡት የአፈጻጸም ሪፖርትም በበጀት አመቱ ዘጠኝ ወራት አምስት መቶ ሴቶች ለማደራጀት ታስቦ ከእቅዱ በላይ 713 ሴቶችን በማደራጀት ተጠቃሚ ማድረግ መቻሉን ገልጸዋል። ጾታን መሰረት ያደረገ ጥቃትና ጎጂ ልማዳዊ ድርጊቶችን በመከላከል ረገድ ሰፊ የግንዛቤ ስራ መሰራቱንም ገልጸዋል። የሴቶችና ወጣቶች ህብረትን በማጠናከር ለአመራርነት የማብቃት ስራ መሰራቱንም አብራርተዋል። ባለፉት ዘጠኝ ወራት የክልሉን ሴቶችና ወጣቶች ማህበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎና ተጠቃሚነታቸውን ለማሳደግ ያስቻሉ ውጤታማ ስራዎች መከና መከናወናቸውንም በሪፖርቱ ተመላክቷል። በግምገማዊ መድረኩ ላይ የተሳተፉ አመራሮች በቀረበው ሪፖርት ላይ በመንተራስ ባለፉት ዘጠኝ ወራት በክልሉ በየዘርፉ የተከናወኑ ተግባራት የህዝቡን ሁለንተናዊ ተጠቃሚነት ለማጎልበት ያስቻሉ ስለመሆናቸው ገልጸዋል። በቀጣይ በቀሩት ሶስት ወራት በየዘርፉ የታዩ ክፍተቶችን በማረም የተሻለ አፈጻጸም ለማስመዝገብ ርብርም መደረግ እንዳለበትም አመላክተዋል። የሐረሪ ክልል ፍርድ ቤቶች ከፍተኛ አመራር በክልሉ ፖሊስ ኮሚሽን በመገኘት ምልከታ አከናወነ። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ማሂድ አብዱ ሰመድ በምልከታው ላይ ባስተላለፉት መልእክት የክልሉ ፖሊስ ኮሚሽን እያከናወነ የሚገኘው የማሻሻያ ስራዎች እንዲሁም ስማርት ሲቲ ለመገንባት በክልሉ መንግስት የተከናወነ የሚገኙ ተግባራት ተቋማቱም ሆነ ከተማን ከማዘመን ባለፈ የወንጀል መከላከል ስራዎችን ለማጠናከር በእጅጉ የሚያግዝ ከመሆኑን በላይ የፍትህ ዘርፉን ለማሳደግ የሚኖረው አስተዋጽኦ የጎላ ነው ብለዋል። የክልሉ ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ወይዘሮ አሻ አሚኒ በበኩላቸው የክልሉ ጠቅላይ ፍርድ ቤት እያከናወነ ከሚገኘው የማዘመን ስራዎች ጋር በማስተሳሰር የተጀመሩ የለውጥ ስራዎችን ለማሳደግ በቅንጅት እንደሚሰሩ ገልጸዋል። የክልሉ ፖሊስ ኮሚሽን ኮሚሽነር ረምዚ ሱልጣን እንደገለጹት ኮሚሽኑ እንደ ሀገር በሁሉም ዘርፍ ቀዳሚ ፖሊስ ኮሚሽን ሆኖ ለመገኘት እየተሰራ መሆኑን ገልጸዋል። በምልከታው ላይ የጠቅላይ የከፍተኛና የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንቶችን ጨምሮ ሌሎች የፍርድ ቤቱ ስራ ኃላፊዎች መካፈላቸውን ከሀረሪ ክልል ጠቅላይ ፍርድ ቤት የተገኘው መረጃ ይጠቁማል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጥሎ ናቸው ወደ ሀገር አቀፍ ዘገባዎች ተሸጋግረናል በሁለት ሺ አስራ ሰባት ዓመተ ምህረት በጀት ዓመት ዘጠኝ ወራት ከሶስት መቶ ሃምሳ ዘጠኝ ሺ በላይ ዜጎች የውጭ ሀገር ስራ ስምሪት ተጠቃሚ መሆናቸውን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። በሌላ ዜና የገንዘብ ሚኒስቴርና ተጠሪ ተቋማት እንዲሁም የኢንቨስትመንት ሆልዲንግና በስሩ ያሉ ተቋማት የስራ ኃላፊዎችና ሰራተኞች የካዛንቺስ ኮሪደር ልማትን ጎብኝተዋል። እኚህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። በ2017 ዓ ም በጀት ዓመት 9 ወራት ከ359 ሺህ በላይ ዜጎች የውጭ ሀገር ስራ ስምሪት ተጠቃሚ መሆናቸውን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገልጸዋል። የውጭ ሀገር ስራ ስምሪት እቅድ አፋጸም ግምግማ ተካሂዷል። በግምግማው ላይ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ ዘርፍ አማካሪ አምባሳደር ግርማ ብሩ እና የተለያዩ ባለድርሻ አካላት ተገኝተዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በበጀት ዓመቱ 9 ወራት 359291 ዜጎችን በውጭ ሀገር ስራ ስምሪት ተጠቃሚ ማድረግ መቻሉን ገልጸዋል ለው የስራ ገበያ ፍላጎት አኳያ አቅርቦትና ጥራት ላይ ያሉ ችግሮችን በመፍታት ውጤቱን ለማላቅና የዜጎችን ተጠቃሚነት ለማሳደግ ርብርብ ማድረግ እንደሚገባ የጋራ መግባባት ላይ መድረሱን አመልክተዋል። በዘርፉ የተጀመረው የዜጎችን መብት ደህንነትና ተጠቃሚነት የማረጋገጥ ስራ እንዲሁም ህገወጥነትን መከላከልና ህግና ስርዓትን ማስከበር በልዩ ሁኔታ ተጠናክሮ ይቀጥላል ብለዋል ሚኒስትሯ። ለዚህም በየደረጃው የሚመለከታቸው ባለድርሻ አስፈጻሚ አካላት ሁሉን አቀፍ ርብርብ እንዲያደርጉ ጥሪ አቅርበዋል። የገንዘብ ሚኒስቴር እና ተጠሪ ተቋማት እንዲሁም የኢንቨስትመንት ሆልዲንግ እና በስሩ ያሉ ተቋማት የስራ ኃላፊዎችና ሰራተኞች የካዛንቺስ የኮሪደር ልማትን ጎብኝተዋል። ጉብኝቱ የኮሪደር ልማትን፣ የአዲስ ዓለም አቀፍ ኮንቬክሽን ማዕከል፣ የወንዝ ዳርቻ ፕሮጀክቶችን ጨምሮ የተቀናጀ የግብርና ማቀነባበሪያ ማዕከልና ና ሌሎች በርካታ የልማት ስራዎችን እያካተተ መሆኑን ተገልጿል። የተከናወኑ ያሉ የልማት ስራዎች ትውልድ ተሻጋሪ ዘላቂ የልማት ግቦችን ከማሳካት አኳያ ያላቸውን ጠቀሜታና ስራዎቹ የኢትዮጵያን ብልጽግና ለማረጋገጥ ያላቸውን አቅም ማስገንዘብ እንደሆነም ተገልጸዋል። ባለፉት ዘጠኝ ወራት ለአምራች ኤንተርፕራይዞች ከ10 ቢሊዮን ብር በላይ የስራ ማስኬጃ ብድርና የማምረቻ መሳሪያ መሰጠቱን የኢትዮጵያ ኢንተርፕራይዝ ልማት አስታውቋል። የተቋሙ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አቶ ሮቤል አህመድ እንዳሉት የነባር አምራች ኤንተርፕራይዞችን አቅም ለማጠናከርና አዳዲሶቹን ለማቋቋም በትኩረት የተሰራ ነው። ባለፉት ዘጠኝ ወራት 2752 አዳዲስ ኢንተርፕራይዞች የተቋቋሙ ሲሆን 10979 ነባር አምራች ኢንተርፕራይዞችን ደግሞ ማጠናከር መቻሉን ገልጸዋል። በዚህም ለ1 51726 ዜጎች የስራ እድል መፈጠሩን ነው የተናገሩት። ለኢንተርፕራይዞቹ የመስሪያ ቦታና የብድር አቅርቦት ተደራሽ ከማድረግ አንጻር በትኩረትና በትብብር መሰራቱን አመልክተዋል። በኮይሻ የውሃ ኃይል ማመንጫ ፕሮጀክት የግንባታ ስራ የተራቆቱ ቦታዎችን ቀድሞ ወደነበሩበት ተፈጥሯዊ ይዞታ የመመለስ ስራ የተከናወነ መሆኑ ተገለጸ። በፕሮጀክቱ የአካባቢያዊና ማህበራዊ ጉዳዮች እቅድ ስራ አስኪያጅ ግዛቸው ደሳለኝ ፕሮጀክቱ ራሱን የቻለ የስራ ቡድንና የችግኝ ጣቢያ አቋቁሞ ከግንባታ ስራ ጎን ለጎን የመልሶ ማልማት ስራ እያከናወነ ነው ማለታቸውን የኢትዮጵያ ኤሌክትሪክ ኃይል መረጃ መላክተዋል። የተለያዩ ማሽነሪዎችና ወርክሾፖች የተተከሉበት ቦታን ጨምሮ በፕሮጀክቱ ምክንያት ጉዳት የደረሰባቸው ሌሎች ቀሪ ቦታዎችን ወደነበሩበት የመመለሱ ስራ እንደሚቀጥልም አረጋግጠዋል። የመልሶ ማልማት ስራው የአካባቢውን ስነ ምህዳር ለመጠበቅ ብሎም በቀጣይ የሚኖረው ሰው ሰራሽ ኃይል በደለል እንዳይሞላ በማድረግ ግድቡ የሚጠበቅበትን አገልግሎት እንዲሰጥ ያስችላል ብለዋል። ክቡራን ተመልካቾች፣ ከሀይ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኝን ይመስሉ ነበር። ከቀሪ መሳሎች ጋር መልካም ቆይታ። ጤና ይስጥልን።